አባቢ አለችኝ ሲግማ ምንድን ነው ነው ያለችኝ። ጆሬን የተጠራጠርኩት የስድስት ዓመት ልጅ ሲግማ ምንድን ነው ብሎ ሲጠይቃቸው ልጅ ሲግማ ቦይስ ነው ማለት ልጅ ግብረሰዶማዊ የመሆን ፕሮባቢሊቲው በጣም እየጨመረ መጣ ማለት ነው። እና ለዛኔ የተደሳችሁ ለዛኔ የፈነጠችሁ ከሴቶች ጋር ግንኙነት ባታደርግ ራሱን በራሱ ማርካት ትችላለህ። አጠገብህ ደግሞ ሀምሳያ የሆነ ፆታ አለ። ከሱ ጋር ግንኙነት ማድረግ ትችላለህ። ቴኬቲዚ ነው አማላይ አባባይ ግን ወደ ሞት መንገድ የሚወስድ ትሬንድ እንደሆነ በደንብ ልታስገነዝቧቸው ይገባል። ልጆች ውስጥ ለውስጥ የሚያደርጉት ነገር በጣም አደገኛ ነው። እንግዲህ ያረኛ ምንም መረጃ የለንም ያሉት አስቡት። እዛ ትምህርት ቤት ውስጥ ልጆች ስለ ሲግማ በደንብ እያወሩ በደንብ እየተወያዩ ቄንጥ ያለው የሲጋራ አጫጫ ስን ይማራል። ልብ አድርጉ። ስለዚህ ለሱ ተመሳሳይ ፆታን መርፈር ትክክል ነው። ማህበረሰቡ ለምን ብሎ ቢጠይቀው ጆሮን ነው የሚደፍነው። አብዛኞቻችን ስለ ፔንታውስ ስለ ዱፕሌክስ አፓርትመንቶችና ኮንቨርትብል አፓርትመንቶች እናውቅ ይሆናል። ነገር ግን አፓርትመንት ውስጥ ቪላ ቤት እንደሚሰራ ስንቶቻችሁ ታውቃላችሁ? ሰላም፣ ዴም ሲሪል ስቴት ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዞ መጥቷል። እነዚህም ቤቶች በፍሎር አራት ብቻ ሲሆኑ አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ የራሳቸው ሊፍቶች የተገጠመላቸው ሲሆኑ፣ የድምጽ ብክለት የማያገኛቸው የደህንነት ደረጃቸው የተጠበቁ ናቸው። በዲዛይን ከባለ ሁለት መኝታ ቤት ጀምሮ የሰራተኛ ክፍል የቤትና መታጠቢያው የማብሰያ ክፍል፣ የላውንደሪና የስቶር ክፍል ከዋና ቤት ተለይቶ ስለሚገኙ የቤቱን ፐርሰናል ሴፍቲና ፕራይቬሲ ከፍ ያደርገዋል። የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ25 ደንበኞች ብቻ በካሬ 20 ሺህ ብር ቅናሽ አድርገን ከ8% ቅድመ ክፍያና 60% የባንክ ብድር ጋር አቅርበንልዎታል። ለበለጠ መረጃ በ0955 689967 ላይ ይደውሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናል ላይ ተከታታዮች ይወዛሪም በእግዚአብሔር መልካም ፍቃድ ተገናኝተናል። ዛሬ ወላጆችን ለማስጠንቀቅ ስለ ሲግማ ቦይ እናወራለን። ምክንያቱም ልጆቻችንን ወደ ሞት ባህር እየጣለ ያለ እጅግ በጣም አደገኛ አካሄድ ስለሆነ ማለት ነው። ወላጆችን ለማስጠንቀቅ ልጆቻቸው በምን አይነት መንገድ ላይ እየሄዱ እንደሆነ ለማስገንዘብ ይህንን መርሃ ግብር መስራት አስፈላጊ ሆኖ ተገኝቷል። ነገር ግን ይህንን መርሃ ግብር እንድሰራ ምክንያት የሆኑኝን ሁለት ገፊ ምክንያቶች አስቀድሜ ስለ ሲግማ ቦይ እንነጋገራለን ማለት ነው። እንግዲህ አንደኛው በአንድ ወቅት ለዴይ ሰን ዩቲ ይቻላል ብዙቻችሁ ተከታተሉታላችሁ የደረሰ አንድ መረጃ ነበረ። ያንን መረጃ ሲያደርገኝ በጣም ነበር የደነገጥኩት። ምንድን ነው ይኸውም፣ እንግዲህ ልጇ በትምህርት ቤት ክለብ ውስጥ በሲግማነት ታቅፎ የነበረ ልጅ የደረሰበት ነገር ነው። ይህንን ከዚህ በፊት እንግዲህ ላውራው ላውራው እርግጠኛ አይደለሁም አይ ቲንክ ያወራሁት ይመስለኛል። ግን ከዛሬው መርሃ ግብርም ጋር አብሮ የሚሄድ ስለሆነ አነሳዋለሁ። ምንድን ነው የሆነው? እዛ ትምህርት ቤቱ እንግዲህ ያ ልጅ በቤተሰቦቹ ዘንድ በጣም ጨዋ ተብሎ የሚታሰብ ልጅ ነው። በእርግጥም ጨዋ የነበረ ልጅ ነው። የወላጆችን ትዕዛዝ የሚያከብር ቀና ብሎ ሰው የማይመለከት እንግዲህ በእኛ ማህበረሰብ ውስጥ በጣም ጨዋ የሚባል ልጅ የሚያሳየው ካራክተር በሙሉ የሚታይበት ልጅ ማለት ነው። ነገር ግን አንድ ወቅት እናት ባላሰበችበት ወቅት ይሄ ልጅ ራሱን በራሱ ማስተርቤት ሲያደርግ ትደርስበት እና በጣም ትደነግጣለች። እና እውነት የኔ ልጅ ነው ይህንን ያደረገው ብላ ራሷን እስክትጠይቅ ድረስ ማለት ነው። ይሄ ወሬ ቤተሰብ ውስጥ ደረሰ። አባት ከቤት እናባርረው አለ፣ በጣም ስለተናደደበት ማለት ነው። እናት ግን ነው የመጀመሪያው ስህተት ይኸኛ ነው። ልጃችንን በቅርብ መከታተል ነበረብን። ስለዚህ ልጁን ከቤት ማባረር መፍትሄ መሆን ስለማይችል ወደ ተሻለ መፍትሄ እንሄዳለን በሚል ባሏን አሳምና ልጁ ቤት ውስጥ እንዲቆይ ተደርጓል። ነገር ግን ትልቁ ነገር ይሄ አይደለም። ይሄ ልጅ ለምንድን ነው ወደዚህ አይነት መንገድ ውስጥ የሄደው የሚለውን ነገር እናት ማወቅ ፈለገች። ትምህርት ቤት ሄደች፣ ስለዚህ የራሷን ክትል ማድረግ ጀመረች። መጨረሻ ላይ ያገኘችው ምንድን ነው? ይሄ ልጅ ትምህርት ቤት ውስጥ በተቋቋመው የሲግማ ቦይስ ወይም ደግሞ የሲግማ ወንዶች ቡን ውስጥ አባል ነው እንግዲህ በየትምህርት ቤቱ የሲግማ ቦይስ ቡድን እየተመሰረተ ነው ማለት ነው። እና ልጆቹ አውቀውት ነው ወይ በዚህ የቤት ጥፋት ጎዳና ላይ እየተጓዙ ያሉት አውቀውት ነው ወይ የሚለው ነገር ስንመለከት ልጆቹ የሚያማልለውን የሲግማ ወንድ ባህሪና ፕሪንስፕል መመሪያ እንጂ ውስጣዊ ጉዳቱን በደንብ አልተረዱትም። ለዚህም ነው በዚህ ጉዳይ ላይ መስራት አስፈላጊ የሆነው የተገኘው እና ያችን እናት እንግዲህ ትምህርት ቤት ሄደች። ልጅ ለምንድነው እንዲሆነው የሚለው ነገር ስታጠና የትምህርት ቤቱ የሲግማ ቦይስ ቡድን አባል ሆኖ ያገኘችው እና ስለዚህ ሲግማ ወንድ ካራክተሩን ስንመለከት ምን ላይ እንደቆመ እንመለከታለን። እና አንደኛው ባህሪው ምንድነው እንግዲህ ኩሩ መሆን፣ ሴቶችን አለመቅረብ ነው። ሌሎቹን ባህሪያቶቹን በደንብ እንመለከታለን። እና ሴቶችን አለመቅረብ ማለት በወንድ ቡድን ውስጥ ብቻ ብቻ መቆየት። ስለዚህ ከሴቶች ጋር ምንም አይነት ግንኙነት ያለማድረግ የሚለው በግንባር ቀደምትነት ይታያል። ስለዚህ እንደዚህ አይነት ወንዶች ከሴቶች ጋር ስለማይቀርቡ እና ተቀራኒ ፆታ ፍላጎት በሚኖራቸው ሰዓት ሴቶችን ያለመቅረብ ህግ ስላለ ሲግማ ቮይስ ጋር እንግዲህ ራስን ራስን በራስ ወደ ማርካት መንገድ ይሄዳሉ ማለት ነው። ስለዚህ ልጁ በዚህ አይነት ሁኔታ ነው ራስን በራስ ማርካት ድርጊት ውስጥ የገባው ማለት ነው። ስለዚህ ትልቁና አደገኛው ነገር ምንድን ነው? ይሄ ዛሬ ራስን በራስ ማርካት እዚህ ላይ ተገድቦ የሚቆም አይደለም። ሁሌም የሚገናኘው ከወንዶች ጋር ነው። ከሴቶች ጋር አይገናኝም። ስለዚህ እዛ የወንዶች ሰርክል ውስጥ ነው ያለው። ከዛ በኋላ ግን እድሜው ስለሚያስገድደው፣ ተፈጥሮ ስለሚያስገድደው ግንኙነት ቢፈልግም ማድረግ የሚችለው ከወንዶች ጋር ነው እንጂ ከሴቶች ጋር አይደለም። ስለዚህ ይሄ ሲግማ ቦይስ ካራክተር ቀጥታ ልጆችን ወደ ግብረ ሰዶማዊነት የሚመራ መንገድ ነው ሌሎችንም ባህሪያቶቹን እንመለከታለን እና አብዛኛዎችን የሲግማ ባዊ ሳይታቸዋቸው ከሆነ ወንዳወንድ ቁመናቸው የሚያምር ኩሮች ብዙ የማይናገሩ ጅንኖች የሚለውን ነገር ሪፕሬዘንት ያደርጋሉ ነገር ግን በፍጹም ለሴት ልጅ ለተቃራኒ ፆታቸው በፍጹም ፍላጎት የላቸውም። የሚፈለገው ሴራ ይሄ ነው የሚፈለገው ሴራ ይሄ ነው። ምንድነው ግብረ ሰዶም አይነትን የሚያቀነቅኑ ሰዎች የሚሰብኩት ነው። ምንቸገረ ከሴቶች ጋር ግንኙነት ባታደርግ ራስን በራስ ማርካት ትችላለህ። አጠገብህ ደግሞ ሀምሳያ የሆነ ፆታ አለ፣ ከሱ ጋር ግንኙነት ማድረግ ትችላለህ። ቴክቲዚ ነው። ቀለል አድርጋችሁ ተመልከቱት ነው ቀለል አድርጋችሁ ተመልከቱት የሚለው የግብረ ሰዶም አይነት መመሪያ ዓለምን እያጠፋ ነው። እግዚአብሔር ስለ ግብረ ሰዶም አይነት መጽሐፍ ቅዱስ ላይ ተናገረው ነገር አለ ለዚህም ነው። የሰደሞን ና የገሞራን ታሪክ ስናነብ የደረሰውን መቅሰፍትን የምንመለከተው ያ ነገር ተመልሶ ደግሞ ምድራችን ላይ እንዲፈጸም አንፈልግም። አሁን ግን ስፔሻሊ ከውጭ ነው ኮፒ ፔስት ሆኖ የመጣው ይሄ የሲግማ ቦይስ ጉዳይ እና በየትምህርት ቤቱ የተስፋፋ የመጣው አንዳንዶች እንደ በጎ የተቀበሉትን እኛ ልጆችን አስተምረ ልንመልስበት የሚገባ ጉዳይ ነው። እንደውም አንዳንድ ይህንን መርሃ ግብር ልሰራ ስነሳ አንዳንድ ነገሮችን ሪፈር ለማድረግ ሞክሬ ነበር። እና እነሱም በበኩላቸው በተለይ ደግሞ በዚህ ጉዳይ ላይ በሲግማ ቦይስ ላይ ቪዲዮ የሚሰሩ ሰዎች የሚሉት ነገር አለ። በማህበራዊ ሚዲያ ላይ ስለ ሲግማ ቦይስ መጥፎ ነገር እየተነገረ ነው። ስለዚህ ማህበራዊ ሚዲያ ላይ አንዳንዶች ሲግማ ቦይሱን እያጣመሙ ይተረጉሙታል እና እነሱን አትስሞ የሚል አይነት ዘመቻ እነሱም ጀምረዋል ነው። እኛ ደግሞ የምንለው እነሱን አትስሞ ነው። ምክንያቱም ሲግማ ቦይስ እንደነገርኳችሁ ከሴት ይልቅ ወደ ወንድ የሚያዘነብል ስለሆነ የደረሰበትን ጉዳት ተመልክተናል። እራሱን በራሱ ሲያረካ ነው እንግዲህ በጣም ጨዋላ የተባለ ልጅ ማለት ነው እንግዲህ ማስተርቤሽን በባህልም በእምነትም የሚሰጠውን ቦታ ታቁታላቸው ከእግዚአብሔር ሕግ የተጻረረ ነው። ስለዚህ እነዚህ ሰዎች በሚያባብል አይነት ሁኔታ ልጆቻችንን እየነጠቁን ነው። በነገራችን ላይ ይሄ አይነቱ አካሄድ ወደ ሞት ባህር ውስጥ ልጆችን አይናችን እየአየ መላክ እንደሆነ ማስመጥ እንደሆነ መወርወር እንደሆነ አንድ ሰው በዚህ ጉዳይ ላይ በሰሩት ጽሁፍ፣ ውጭ ሀገር ሰው፣ ስማቸው አሁን ለጊዜው አላስታውስም አንድ ጽሁፍ ማንበቤት እዚ ይለኛል እ በዛ ሀሳብ ነው የምስማማው። እና ልጆችን ሳያውቁ ወደ ሞት ባህር መገፍተር ነው የሚሆነው። ግብረ ሰዶማዊነት ሞት ነው። ግብረ ሰዶማዊነት ሞት ነው። የሰዶምና የገሞራን ታሪክ ደጋግሜ ነግሬያችኋለሁ። እኚህ ሰው ስለገባቸው ነው ያንን ያሉት። ስለዚህ ልጆቻችንን ወደ ሞት ባህር መወርወር የማንፈልግ ከሆነ ወላጆች የልጆቻችንን ውሎ የልጆቻችንን የትምህርት ቤት ቆይታ ልንመረምር ይገባል። ይህ ሴት ዘግይታ በማወቋ ነው ልጇን በዛ ደረጃ ያገኘችው ማለት ነው። እና ምን ያህል የወንድ ወላጆች እንግዲህ ብዙ ጊዜ ሲግማ ቦይስ ናቸው እዛ ቡድን ውስጥ የሚቀላቀሉት። እና ምን ያህል ወላጆች ልጆቻችሁ እዛ ቡድን ውስጥ አባል እንዳልሆነ ታረጋግጣላችሁ፣ በራሳችሁ መንገድ ትጠይቃላችሁ ምክንያቱም ከመቼም ጊዜ በላይ ይሄ ነገር እየተወራ ስለሆነ ትምህርት ቤት ውስጥ ማለት ነው። እና ልጆቻችሁን ቼክ አድርገው በተለይ ደግሞ ልጆቻችሁ የደረሱ ይሄ ቴነጀር 14፣ 15፣ 16 እንዲህ እስከ 18 አካባቢ ያሉ ልጆቻችሁም በደንብ ተከታተሉ እና በግልጽ አውሯቸው። ስለ ሲግማ ሰምታችኋል? ትምህርት ቤት ውስጥ ይወራል ወይ? ምንድን ነው የሚወራው? ያንተ አመለካከት ሲግማ ወይ በተመለከተ ምንድን ነው ካላችሁ በኋላ የእሱን አስተያየት ከጠየቃችሁ በኋላ የእናንተን የወላጅነት ምክር ደግሞ ንገሩ። ትክክለኛ መንገድ እንዳልሆነ አማላይ፣ አባባይ ግን ወደ ሞት መንገድ የሚወስድ ትሬንድ እንደሆነ በደንብ ልታስገነዝቧቸው ይገባል። ሌላው እንግዲህ አንደኛው ገፊ ምክንያት ይሄንን ነው ይህን ፕሮግራም እንድሰራ የገፋፋኝ ምንድ ነው የዚህ ልጅ የጠፋንታ ያቺ ሴት የተናገረችው ያቺ እናት የተናገረችው በጣም እንግዲህ በጣም ሾክ አድርጋ እንደነበረ ነው የተናገረችው። እና ብዙዎቻችሁ እርግጠኛ ነኝ በእሷ ቦታ ላይ ብትሆኑ ሾክ ነው የምታደርጉት። ምናልባት አንዳንዶቻችሁም ደግሞ ራሳችሁ መቆጣጠር ሁሉ ሊሰናችሁ ይችላል። ስለዚህ ከዚች እናት የምንማረው ትምህርት ከዚህ ቤተሰብ የምንማረው የምንወስደው ትምህርት አለ ብዬ ስለማምን ነው ይህንን መርሃ ግብር ማዘጋጀት ያስፈለገው አንደኛው ገፊ ምክንያት እሱ ነው። አንደኛው ገፊ ምክንያት የዚህም ቤተሰብ ታሪክ ወደ እናንተ አቅርቦ ከነሱ ተማሩ ለማለት ነው። ሁለተኛው በጣም የሚገርመው ልንገራችሁ፣ ሌላው ይህን ምራ ግብር እንድሰራ ምክንያት ከሆኑ ውስጥ ልጄ ገና ስድስት አመቷ ነው። መጣች እና አባቤ ያለችኝ ሲግማ ምንድን ነው ያለችኝ። ጆሬን የተጠራጠርኩት የስድስት ዓመት ልጅ ሲግማ ምንድን ነው ብሎ ሲጠይቃችሁ እና በጣም ሾክ ነው ያደረጉት። እንደ ከየት ነው የሰማችሁ ስላት፣ ትምህርት ቤት ውስጥ ያወሩ ሰምቼ ምናልኳ። ትምህርት ቤት ውስጥ እና ዝርዝር ነገር ነገሮች ከዛ ነገር ኳት እ እኔ መርሃ ግብር እኔ አንዳንድ ጊዜ ምንድነው ብዙ ነገሮችን ከልጅነቷ የተገነዘበች ታድግ ብዬ አንዳንዴ መርሃ ግብር ስራ ስቱዲዮ ይዣ ትገባለሁና ቁጭ ብላ በጸታ እንድሰማኝ አደርጋት አለው በቃ የኔን ኢንቴንሽን፣ የኔን ፍላጎት፣ የኔን አላማ እንድትረዳ ስለምፈልግ ስንወጣ ትጠይቀኛለች። አባ ይሄ ነገር ማለት መጥፎ ነው ማለት ነው አሁን የተናገርከው? አዎ፣ ለምን እንዲ እንዲ ያልኩኝ ብዙ ነገሮችን እነግራታለሁ። እና አሁንም በጣም ነው ሾክ ያደረኩት። ከዛ ነገርኳት፣ እንዲህ ማለት እንዲህ ነው፣ እንዲ ሁለተኛ እንዳታነሺ። ይህንም ብያት ግን እሷ ጋር አልቆምኩም። ጥሩ አጋጣሚ የምንተፈጠረ የምትማርበት ትምህርት ቤት ወላጆችን ለስብሰባ ጠራ እና እዛ ላይ አንስቼዋለሁ። ልጆችን ተከታተላላቸው። የስድስት ዓመት ልጅ መታ ስለ ሲግማ ከነገረችኝ ሌሎች ነገሮችም ሊፈጸሙ ይችላሉ። ስለዚህ ልጆቻችሁን ወይም ደግሞ የምታስተምሯቸውን ልጆች ትፈትሻላቸው ወይ ብዬ እጠይቃቸዋለሁ። እነሱም ለመረጃው አዲስ ነበሩ በጣም የደነገጡት። አንዳንድ ጊዜ ላይ ያሉት የትምህርት ቤት አስተዳደሮች እንኳን ሳያውቁት ልጆች ውስጥ ለውስጥ የሚያደርጉት ነገር በጣም አደገኛ ነው። እንግዲህ ያደኛ ምንም መረጃው የለንም ያሉት አስቦት እዛ ትምህርት ቤት ውስጥ ልጆች ስለሲግማ በደንብ እያወሩ በደንብ እየተወያዩ የትምህርት ቤቱ አስተዳደር አያውቅም። እንዲህ አይነት አደገኛ አካሄዶች አሉ እና የሞት ባህር ነው የምንለው ያለ ምክንያት አይደለም። ልጆቻችንን ካጣናቸው በኋላ እንደነገርኳቸው እኛ ሰው ሲግማ ቦይስን መሰረት አድርገው በሰሩት ጽሑፍ ላይ እንደጠቀሱት ልጆቻችንን በበጎ ፈቃደኝነት ወይም ደግሞ በራስ ፍላጎት በነፃ ፍላጎታችን ወደ ሞት ባህር እየላክናቸው ነው እንዳሉት ይህንን ነገር ተጠንቅቀን ማረሚያ ካላደረግነት በስተቀር ልጆቻችን ወደ ሞት ባህር ነው እየላክናቸው ያለው። ስለዚህ ወላጆች እያንዳንዳችን ኃላፊነት አለብን ለማለት ነው። እንግዲህ ሁለቱ ገፊ ምክንያቶች እነዚህ ናቸው። አንደኛ ልጄ በጣም ሾክ የሚያደርግ ጥያቄ ስላነሳችልኝ፣ ሁለተኛ ደግሞ የዛ ቤተሰብ ታሪክ ማለት ነው። ይህን ካልን እንግዲህ ሲግማ ምንድን ነው የሚለውን ነገር አብረልና ይገባል ሲግማ የሚለው ቃል እንግዲህ አወዘጋቢ ከነበረው አክቲቪስት ቴዎደር ሮበርት ቤል ስም ጋር ይያያዛልና፣ እንደሱ ጥብቅ እምነት እንግዲህ እንደ ቤል እምነት ማለት ነው ከማህበረሰብ ራሱን ያገለለ ለባድርጎ ወንዳ ወንድ፣ ዝምተኛ፣ ኩሩ፣ ሚስጢር የሆነ ወንድ። ሚስጢር የሆነ ወንድ ማለት ውስጡ የማይታወቅ ማለት ነው። በእኛ ሀገር አባባል አለባበሱ ለየተለም ረዘም ያለ ኮት የሚያዘወትር ከረባት የማይለየው ሲጋራ በቄንጥ የሚያጨስ ለብርጭቆ አያያዙ የውሃ ላልጓቸው የመጠጥ ብርጭቆ አያያዝ ማለት ነው፣ ወደር የማይገኝለት በአንድ ቃል ግን ጠቅልለን ስንገልጸው ብቻውን የቆመ ተኩላ ወይም ደግሞ እነሱ ሎን ዎልፍ ይሉታል። ይህንን የሚገልጽ ነው የሲግማ ወንድ ባህሪ ማለት ነው። አሁን እዚህ ጋር ልብ ብላችሁ እንድትመለከቱልኝ የሚፈለገው ምንድን ነው? አንደኛ ሲግማ ወንድን ወይም ደግሞ በሲግማ ቦይስ የተማረከ ኢትዮጵያዊ ወጣት ከዛ ውስጥ እንግዲህ ካራክተሩን ሁሉ ነው አለ የሚወርሰው። ስለዚህ በዚህ ውስጥ ምንድነው የሚማረው? አንደኛ ቄንጥ ያለው የሲጋራ አጫጫስን ይማራል፣ ልብ አድርጎ ሁለተኛው ቄንጥ ያለው የመጠጥ ብርጭቆ አያይዘን ይማራል። በዛው መጠጥ ይለምዳል፣ በዛው ሲጋራ ይለምዳል ነው ይሄንን በደንብ አንደር ላይ እንድታደርጉልኝ እፈልጋለሁ። እና ብዙ ሰዎች በተለይ ደግሞ ቀደም ባለው ጊዜ የነበሩ ወጣቶች ሲያውሩ ሰምቻለሁ ከኛም በፊት የነበሩ እና ሲጋራ እንዴት ለመርክ ሲባሉ እንደዚህ የቴክሳስ ፊልሞችን አይ ነበረ እዛ ላይ በቄንጥ አክተሩ ሲያጨስ አይቼ ምናምን። እነዛ ነገሮች እንደዋዛ ልንመልከታቸው አይገባም። በፊልም ተስበን፣ በፊልሙ ተዋናይ ካራክተር ስንዋጥ እሱ ያደረገውን ነገር ሁሉ ማድረግ ያምረናል። ስለዚህ ሲጋራ ስናጨስ እሱን ይሆን ይመስለናል። በቄንጥ ስንራመድ እሱን ይሆን ይመስለናል። የእሱን አለባበስ እንመኛለን እና ወደ ሲጋራ እሱ ፊልም አይተው የገቡ ሰዎች እንዳሉ ሲናገሩ ሰምቻለሁ። ስለዚህ ሲግማ ቦይስ ላይ ስትመለከቱ ከምትመለከቱት በርካታ የሲግማ ቦይስ ካራክተር ውስጥ ሁለቱ የነገርኳቸው ነው፤ ቄንጥ ያለው ሲጋራ አያያዝ እና ቄንጥ ያለው የመጠጥ ብርጭቆ አያያዝ። ስለዚህ እነዚህ ልጆች ሲማሩ የሲግማ የወንድን ካራክተር ሁለቱንም ነገሮች አብረው ይማራሉ ማለት ነው። አንደኛው አደገኝነት እሱ ነው። ሁለተኛው እንግዲህ ጠቅላላ አድርገን ስንመለከተው ሎን ወልፍ ነው የሚሉት እነሱ እዛ ላይ ራሱ ቴዎዶር ሮቤልት ቤልም ይለዋል ሎን ዋልፍ ነው የሚለው፣ ብቻውን የቆመ ተኩላ። ብቻውን የቆመ ተኩላ ደግሞ ስትመረመሩ ካራክተሩ ምን እንደሆነ መገንዘብ አያዳግታችሁም። ብቻውን የቆመ ተኩላ ምንድን ነው የሚያስበው? ምንድነው ማድረግ የሚፈልገው? ስለዚህ አብዛኛው ባህሪው ከተንኮል ጋር አድብቶ ጥቃት ከመፈጸም ጋር የተያያዘ ነው። ስለዚህ እነዚህ ልጆች በዚህ ውስጥ ይሄ በብቻውን በቆመ ተኩላ ካራክተር ውስጥ ምንድን ነው ሊማሩ የሚችሉት የሚለውንም ነገር አብረን መመልከት ያለብን ይመስለኛል። እንግዲህ ቃሉ የተገኘው ከግሪክ አልፋቤት ነው። ሲግማ የሚለው አስራ ስምንተኛው የግሪክ ፊደል ነው። ከዛ ላይ ነው እነ ቴዎዶር ሮበርት ቤል ያንን ፊደል ወስደው ለሚፈልጉት አይነት ወንድ ካራክተርነት የሰጡት ማለት ነው። እንግዲህ ባህሪያቶችን እንመልከት። ደጋግመን ተናግረናቸዋል፣ ግን ባህሪያቶችን ስንመለከት ሲግማ ቦይስ ውስጥ የምንመለከታቸው ማንነቶች ምንድን ናቸው የሚለውም በደንብ እንድንገነዘብ ይረዳናል። አንደኛው በራሱ ህግ የሚመራ ነው። በራሱ ህግ ነው የሚመራው። የራሱ ህግ አለው። በራሱ ህግ ነው የሚመራው። ሁለተኛው በማህበረሰብ ህግ አይመራም። ስለዚህ አይሰማህም ማለት ነው። ማህበረሰብ ውስጥ እየኖረ ከማህበረሰብ ጋር አይስማማ፣ የማህበረሰብን ህግ አይቀበልም። የማህበረሰብን ህግ የማይቀበል ሰው ደግሞ የሚያደርሰውን ጥፋት መገመት ከባድ አይደለም። እንዲሁም ሰዎች ስለሱ ስለሚያወሩት ነገር ግድ የለውም። ስለዚህ አንደኛ በማህበረሰብ ህግ አይመራም፣ ስለዚህ የማህበረሰብ ህግ ሊጥስ ይችላል። ለምሳሌ ማህበረሰብ ውስጥ ወንድ መድፈር በቀላሉ ከሱ ጋር የሚያይ ስለሆነ ወንድ መድፈር በጣም ጽዩፍ ነው። ስለዚህ የማህበረሰብ ህግ ነው፣ ባህሉም አይፈቅድም። ስለዚህ እሱ ግን ስለ ማህበረሰብ ህግ ግድ የለውም። በራሱ ህግ ነው የሚመራው። ስለዚህ ባህል፣ ህግ፣ ምናምን የሚለው ሲግማ ቦይስ ጋር አይሰራም። ስለዚህ ለሱ ተመሳሳይ ጾታን በርፈር ትክክል ነው። ማህበረሰቡ ለምን ብሎ ቢጠይቀው ጆሮን ነው የሚደፍ ነው። ምክንያቱም ሰዎች ስለሱ ስለሚያወሩት ነገር ግድ የለውም ብለናል። እና የሚያደርሰውን ጥፋት በቀላሉ ልንመለከተው አይገባም። ስለ ራሱ መናገር አይወድም። ድብቅ ነው ማለት ነው። ሌላው ለጾታ ተቃራኒዎቹ ፍላጎት አያሳይም። ይሄ ነው የቅድሙን ቤተሰብ ታሪክ በደንብ የሚገልጸው። ምክንያቱም ሴቶችን ራቅ ነው የሚለው፣ እንመለከተዋለን። ሴትን የራቀ ደግሞ ተፈጥሯዊ ፍላጎት አለው። ተፈጥሯዊ ፍላጎቱን ማርካት ይፈልጋል። ስለዚህ እኔ ሴት ምን አለማመጣ ሴቶች ጋር ምን አስኬደኝ ይላል። ራሱን በራሱ ማርካት ይጀምራል። ከዛ በዛ መገደብ ደግሞ ሲያቅተው አጠገቡ የሚያገኘው እዛ ሰርክርስ የሚያገኘው ሁሌም የሚገናኘው ውሎ ቆይታው ከወንዶች ጋር ስለሆነ ከወንዶች ጋር ግንኙነት ይጀምራል። ግብረ ሰዶማይነትን ተግባራዊ ያደረገ ማለት ነው። አንድ ከእግዚአብሔር ጋር ተጣላ፣ ሁለት ከህብረተሰብ ጋር ተጣላ። ይሄ እንዳይሆን ነው ይህንን እየተናገርን ያለ ነው። እነዚህ ነገሮች ግን ትምህርት ቤቶች ቤቶች ውስጥ በደንብ እየተስፋፉ ነው። ሊያውም አንዳንድ ስምት ቤቶች ስለዚህ ምንም ሳያውቁ ውስጥ ለውስጥ ግን እንደ ሰደድ እሳት እየተስፋፋ ነው። ሌላው እንግዲህ ከዚህ ጋር እንድንመለከት የምፈልገው ነገር ምንድን ነው? እዚህ ጋር ልጠቅሳቸው የምፈልጋቸው ነጥቦች ስላሉ ነው። ሲግማ ወንድ በተጨማሪ ካራክተሩ ምንድን ነው? ራሱ ሲግማ ባዮስን ሪፕሬዘንት የሚያደረግም ሰው ወይም ወንድ የሚናገረው ነገር አለ። አንደኛው ቢካልም ነው የሚለው፣ የተረጋጋ ሁን ነው። ሁለተኛ ቶክለስ ነው የሚለው፣ ብዙ አትናገር፣ አትለፍለፍ፣ ወረኛ ትሁን ነው። ይሄ ካራክተሩ ነው። ሌላው ፎከስ ኦን ዩር ጎልስ ወይም ደግሞ አላማ ላይ ብቻ ትኩረት አድርገ ነው። አራተኛ ዶንት ትረስ ኤኒዋን፣ ልብ አድርጉ፣ መርዘኛ መልእክት ነው። አንደኛው መመሪያው የሲግማ ቦይስ እንግዲህ ሲግማ ቮይስን ስናስብ ሲግማ ቮይስ ሰርክሎችንም ወይም ክበቦችንም አብረን እንድናስብ እፈልጋለሁ እና መመሪያቸው ምንድን ነው? ዶን ትረስ ኒዋን ማንንም ሰው አትመን ነው። ስለዚህ በማህበረሰብ ውስጥ አለመተማመን እንዲሰፍን መንገድ ይከፍታል። ይሄ ደግሞ በጣም አደገኛ ነው። አምስተኛውና ሌላው አደገኛው የነሱ መመሪያ ምንድነው? ነቨር ቼዝ ገርልስ ነው የሚለው ከሴቶች ራቅ፣ ሴቶችን አታባር፣ ሴት አትከተል፣ የሴት ጥላ አትሁን በራሳቸው ልተርጎሙ ትችላሉ ትችላላችሁ። ዋናው ግን ኔቨር ሽዝ ገርልስ ነው የሚለው ስለዚህ ሴቶችን አትከተል ካለ ሴቶችን አትከተል፣ በራስ ክሩን ተጀነን፣ ተቀራኒ ጾታ ፍቅር አያዝህ የሚል ከሆነ ወዴት ነው የምትመጣው? ወደ ቅድሞ ቤተሰብ፣ ራሱን ወደ ራስ ማርካት፣ ከዛ በኋላ ከወንዶች ጋር ግንኙነት ወደ ማድረግ እና ይሄ አደገኛ አካሄድ ነው። ስለዚህ ትምህርት ቤት ውስጥ ይሄንን የምትከተሉ ልጆች አንዳንድ ነገሮች ከላይ ከላይ ስትመለከቷቸው በጣም አማላዮች ናቸው። ለምሳሌ ቢካልም የተረጋጋውን ሲል አሁን አብዛኛው ሰው የተረጋጋ መሆን መጀንተል ነው የሚባለው እኛ ሀገር ውስጥ ብዙ አለመናገር፣ ራስ ግብ ላይ ወይም ደግሞ ራስ ግብ ላይ ትኩረት ማድረግ ምናምን እንደዚህ ከላይ ከላይ ስትመለከቷቸው፣ ኦፍኮርስ እነዚህን ብቻ ነጥለን የምንመለከት ከሆነ መልካም ሊመስሉን ይችላሉ፣ መልካሞችም ናቸው። የተረጋጋ መሆን መልካም ነው። አለመንቀጥቀጥ መልካም ነው። ብዙ አለመናገር ብዙ አዳማጭ መሆን መልካም ነው። በራስ ግብ ላይ ትኩረት ማድረግ ከዛ በኋላ ግብ ላይ ትኩረት አድርጎ ያንን አቺቭ ለማድረግ ጥረት ማድረግ መልካም ነው። ነገር ግን እዚሁ ተቀላቅሎ የገቡት መርዞች ዶንትስ ኒ ዋን ማንንም አታምንና፣ ኔቨር ትረስት ገርልስ ልጃገረዶችን ሴቶችን አትከተል። የሴት ጥላቱን ከዚህ ጋር ግንኙነት አይኖርም የሚለው ግን መርዛማ አባባል ነው። ምክንያቱም ከተፈጥሮ እያወጣል። ከተፈጥሮ የወጣ ሰው ደግሞ ያው ወዴት እንደሚሄድ ነግሬያችኋለሁ። እና እዚህ ላይ ጥንቃቄ ልናደርግ ይገባል። ልጆች ሲግማ ቦይስ ሰርክል አባል ሲሆኑ እነዚህ ነገሮች ሁሉ ልብ ሊሉ ይገባሉ። እያባበለ ወደ ወንዝን የሚወስዳቸው ቅድምኛ ሰው እንዳሉት፣ እያባበለው ልጆችን ወደ ባህር፣ ወደ ሞት ባህር ነው የሚወስዳቸው። እና ወላጆች ለዚህ ነው ልጆቻችሁን ከማዘናችሁ፣ ከማልቀሳችሁ በፊት አድኑ ላቸው ሊያውም ደግሞ እስካሁን ከተረፉላቸው እስካሁንም ከተረፉላቸው ያቺ እናት ያንን ልጅ ድንገት እጅ ከፍንጅ ባትይዘውና ክትትል ባታደርግ ኖሮ እስቲል ነው እሷ ሳታውቅ በቤቷ ብዙ ነገር እየተፈጸመ ሊቀጥልና አንድ ቀን በጣም መስመሩን ካለፈ በኋላ ሊደርስበት ትችላለች። እና ያ ከመሆኑ በፊት ከእንደዚህ አይነት ቤተሰብ ተምራችሁ ሌሎች ወላጆች፣ ይህን መርሃ ግብር የምትከተሉ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ልጆቻችሁ ላይ ክትትል ልታደርጉ ትችላላችሁ። እንግዲህ ማህበራዊ ሚዲያም በነገራችን ላይ ስለ ሲግማ መስፋፋት የራሱ ነው የሆነ አስተዋጽኦ አድርጓል። መቼ ነው የተስፋፋው የሚለውን ነገር ስንመለከት እንግዲህ በተለይ በሁለት ሺህ አስራዎቹ ማለት 2010፣ 2011፣ 2012፣ 2013 እያለ እስከ 2019 ድረስ ይሄ ተርም ወይም ደግሞ ሲግማ የሚለው ተርም በጣም እንደተስፋፋ ሰነዶች ያመለክታሉ። በተለይ ደግሞ በኦንላይን ኮሚኒቲ ወይም ደግሞ በኦንላይን ህብረተሰቡ ዘንድ በደንብ የተዋወቀበት ጊዜ ይኸው አሁን የጠቀስኩላቸው ሁለት ሺህ አስራዎቹ ናቸው። እንግዲህ ከዛ ጋር በተያያዘ በጣም ቀልብ በመሳቡ በጣም የብዞችን ትኩረት በመሳቡ ሲግማ የሚለው የፈጠራ ገጸ በራያት ሁሉ የሲግማ ወንድ ባህሪን ወክለው ዝነኛ የሆኑበት ጊዜም ነበረ። በፊልም ሳይቀር እየተሰራ ማለት ነው። ለምሳሌ በ2000 ዓ ም ፊልም አሜሪካን ሳይኮ ላይ የተወነውን ፓትሪክ ባትማንን በምሳሌነት መጥቀስ ይቻላል። ያ ሰው ፊክሽን ካራክተር ነው። ነገር ግን ሲግማ ወንድን ሪፕሬዘንት አድርገው ስለሰራ በጠቀስኩላችሁ ፊልም ላይ በጣም ፖፑላር ሆኖ ነበረ። ስለዚህ አእምሮ መቆጣጠር ከዚህ ይጀምራል። ያንን ፊልም የተመለከቱ ስለ ሲግማ ቦይስ በጣም ኢንተረስት ያላቸው ሰዎች ጥልቅ ብለው፣ በተለይ ልጆች ያንግ ሜል ላይ ነው ትኩረት የሚያደርገው ሲግማ ማለት ነው። ሲግማ ቦይስ አልፋ ቦይስም ይሉታል። እና ወጣቶች ላይ ስለሆነ ወጣቶች ደግሞ በሚያዩት ነገር በጣም የመሳብ ዝንባሌው ስላላቸው ጥንቃቄ ካልተደረገ ገደል ነው የሚከቱት። ቅድም እንዳለ ወደ ሞት ባህር ነው የሚወረወሩት እና እንግዲህ ፓትሪክ ባትማንን ተጠቅሼ ላችኋለሁ። ሌላው ቲክቶከሮችም እንግዲህ መሰበ ያላቸውን የቪዲዮ ሙዚቃዎች ሲግማን እያስገቡ በመስራት የበለጠ እንዲታወቅ ምክንያት ሆነዋል። 2023 ላይ የተሰራውን ፎከስ ይቅርታ ፎኖም ታክስን መጥቀስ እንችላለን። እና እኒህ አይነት ነገሮች የወጣቶቻችንን ሲግማ ቦይስ የመሆን ፍላጎት በጣም አነሳስተውታል። ቲክቶክ ላይ ይመለከታሉ፣ ማህበራዊ ሚዲያ ላይ ይመለከታሉ። የሚነገራቸው መልካም የሚመስል ነገር ነው። ሲግማ ወንዶ ስትሆን ክሩ ጅን ሴቶች ይፈልጓል፣ ይከተሏል አንተ ግን ምንድነው ትኩረት አታደርግባቸውም። የበለጠ ይንሰፈሰፉልሃል። አንተ ግን ጅንነህ ስለዚህ ሁልጊዜ ቆይታ ከምንድነው ከቄንጠኛ ሲጋራ ከቄንጠኛ መጠጥህ ጋር ነው። እና እንዲህ እንዲህ አይነት ይሄ አማላ የሆኑ ወርዶች ወይም ደግሞ አማላ የሆኑ ቃሎች ልጆችን ገደል የመክተት ደረጃቸው ከፍተኛ ነው፣ ከፍተኛ ነው። እና ማጥፋት ነው ልጆቹ ከጠፉ በኋላ ከመጫጫ ከመላቀስ ካሁኑ ሲግማ ወይስ ማለት ይሄ ይሄ ነው ብሎ ማስተማር ግድ ይላል። በነገራችን ላይ ፕሮግራሚንግ ከመጨረሻ በፊት አንድ ቪዲዮ አይቻለሁ ወዳጅ ፍቅረ ገብርኤል የለቀቀው ላይ ስለ ሲግማ ሱም ሰርቶ ነበር አንድ ቆንጆ ፕሮግራም። እዛ ላይ አንዲት እናት ስትናገር የሰማሁት ነገር በጣም አስደንግጦኛል። እና ምንድን ያለችው በጣም ደስ ብሏት በጣም ፈንጥዛ ነው የምታወራው። ልጆች አንድ ሰዎች የሆኑ ሰዎች አገኙኝ እና ልጆች እኮ ሲግማ ቦይስ ነው ብለው ነገሩኝ። ሲግማ ቦይስ ማለት እንዲነኝ ማለት ነው። በጣም ደስ ብሎኛል ብላ ኮፍ ያሆኑላ በደስታ ነው ነው አትሻወዱ አትሻወዱ። ልጅ ሲግማ ቦይስ ነው ማለት ልጅ ግብረ ሰዶማዊ የመሆን ፕሮባቢሊቲ በጣም እየጨመረ መጣ ማለት ነው። እና ለዛ ነው የተረሳቸው ለዛ ነው የፈነጣቸው። ልጅሽ ሲግማ ቦይስ ነው ከተባልሽ ልጅሽ ይሄኔ ተደብቆ እራሱን በረሰሱ ያረካል ማለት ነው። ማስተርቤሽን እየፈጸመ ነው። ስለዚህ ከእግዚአብሔርም ከሰውም ህግ እየወጣ ነው። እግዚአብሔርን እያስቀየመ ነው። ማህበረሰቡን እያስቀየመ ነው። ይሄ ነው ደስ የሚልሽ? እንዲህ የሆነ ልጅ እናት መሆን ሪሊ ደስታ ይሰጣል? ሪሊ ያኮራል? እራስሽን መርምሪ። መጀመሪያ ሲግማ ቦይስ የሚለው ነገር በደንብ ለማወቅ ጥረት አድርጊ ከዛ በኋላ ነው ሰዎች የሚያወት ቲክቶክ ላይ ወጥቶ እንዲህ ነው ልጅ እንደዚህ ሆነልኝ የሚባለው ነገር ግን የሲግማ ቦይስ አላማውም ትርጉሙም አሁን የነገርኩሽ ብቻ አይደለም ከዚህ ይሰፋል ይሄ ለኔ ፕሮግራም መጥኝ ያቀረብኩት ነው እንጂ ስለ ሲግማ ቦይስ ማወቅ ከፈለግሽ ብዙ ሪሰርቾችን ማድረግ ትችያለሽ እንዳተሳሳች ግን የምፈልገው ምንድን ነው? እነሱ ደግሞ በራሳቸው መንገድ የሚሰብኩት ነገር አለ እና ነው እውነተኛውን ተግባር መመልከቱ በቂ ነው። ነገሮች ያንድ ቤተሰብ ታሪክ ያንን አደረገ። እናት ለነገጠች፣ ከአባት ጋር ተነጋገረች። አባት ከቤት ይባረራለ ኖ አለች እናት። የኛ ጥፋት ነው አለች። አልተከታተል ነው ማለት ትምህርት ቤት ስትከታተለው እንደነገርኩሽ፣ ወይም ደግሞ እንደነገርኳቸው የቡድን አባል የሲግማ ቡድን አባል ሆኖ ነው የተገኘው። ስለዚ ልጅ እንደዛ እንዲሆን ነው ወይ የምትፈልጊው? እና ወላጆች አንዳን የምንናገረውን እንወቅ፣ መጀመሪያ እንመርምር፣ ከመቸኮላችን በፊት የሚለውን መልክት ለማስተላለፍ ነው። ስለዚህ በዚህ መርሃ ግብር እንግዲህ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ልጆቻችሁን ለመጠበቅ ዓይን ማንቂያ ይሆናል ብዬ አስባለሁ። እስኪ ስለ ሲግማ ወይስ እናንተ የተሰማችሁን ወላጆች ንገሩኝ። ሌሎቻችሁም በአሳ መስጫ ሳትን ውስጥ አስቀምጡልኝ። እንማማር፣ ትውልድ እናድን። ነገ ትተነው የምንሄደው ዓለም የኮንትራት ሕይወታችን ነው። ነገር ግን ትውልዱ አሁን ባለው ሁኔታ እድሜን እያሳጠረ ከመሄድ አሁን ባለው ሁኔታ በተጨመላለቀ ትራክ ላይ ከመሄድ ትንሽ ያነበብነውን እናካፍለውና እንመልሰው። ስለዚህ በዚህ ጉዳይ ላይ ያላችሁን አስተያየት በሀሳብ መስጫው ሳጥን ውስጥ አስቀምጡለኝ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ ምርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም አብዛኞቻችን ስለ ፔንታውስ ስለ ዱፕሌክስ አፓርትመንቶችና ኮንቨርትብል አፓርትመንቶች እናውቅ ይሆናል ነገር ግን አፓርትመንት ውስጥ ቪላ ቤት እንደሚሰራ ስንቶቻችሁ ታውቃላችሁ ሰላም ዲምስ ሪል ስቴት ቪላ ስታንዳርድ የሆኑ አፓርትመንት ቤቶችን ይዞ መጥተዋል እነዚህም ቤቶች በፍሎር አራት ብቻ ሲሆኑ አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ የራሳቸው ሊፍቶች የተገጠመላቸው ሲሆኑ የድምፅ ብክለት የማያገኛቸው የደህንነት ደረጃቸው የተጠበቁ ናቸው በዲዛይን ከባለ ሁለት ቤት ጀምሮ የሰራተኛ ክፍል ከነመታጠቢያው፣ የማብሰያ ክፍል፣ የላውንደሪና የስቶር ክፍል ከዋና ቤት ተለይቶ ስለሚገኙ የቤቱን ፐርሰናል ሴፍቲና ፕራይቬሲ ከፍ ያደርገዋል። የገዙ ደንበኞች ባቀረቡልን ጥያቄ መሰረት ለ25 ደንበኞች ብቻ በካሬ 20 ሺህ ብር ቅናሽ አድርገን ከ8% ቅድመ ክፍያና 60% የባንክ ብድር ጋር አቅርበን ሎታል። ለበለጠ መረጃ በ095568967 ላይ ይደውሉ።